ስማው፣ ዳኘ የሰማም የወንድሜን ፎቶ አንተ ራስ ነው የነገርክ። በዚህ ደረጃ ወንድሜን ለማስገደል ፎቶውን ከዚህ ቀደም አውጥታል። ሞጣ ጋር የተፈጠረውን ነገር እያየንን ሞጣን ለብዙ ዓመታት ያጨውስ ሰው ነው። በምፈልገው መንገድ ያስኬድኩት የፈለግኩትን ነገር ያስኩ። በቃ ዛሬ እያስለቀስኩት ነው። በቃ ወንድ ነህ በያለህበት እስኪ ወደ ሙሉ ቪዲዮዎቹ አብረን ሂድ ማለት ነው ቤተሰቦች። ጆከር ሞጣ ላይ የያዘውን አብረው ሲዝናኑ የያዘበትን ቪዲዮ ለቆበታል ማለት ነው። በጣም ያሳዝናል። ተማምኗን በአንድ ኢትዮጵያ፣ በአንድ አማራ ስም አብረው ሲዝናኑ ነው ለነበረበት ሰዓት፣ ገና ለገና ወደፊት ማሸማቀቂያ ይሆነኛል ብሎ ቪዲዮ መቅረጽ በጣም ያሳፍራል። ይሄኛው በተቃራኒው ሞጣ ቢሆን የያዘበት ራሱ በጣም እጠላው ሁላን በጣም ይደብረኝ ሁሉ ነበር ማለት ነው። ስለዚህ አሁን ጣቱን የጠቆመው ላይ ነው ዳኙ ዋለ ላይ ነው። ምክንያቱም አንተን አምኜ አንተን እንደዚህ ያስደረግከኝ እያለ እሱ ላይ ጣቱን እየጠቆመ ነው ማለት ነው። እስኪ ያሉትን ነገሮች አብረኔ ኮሜንት ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡ ማለት ነው። በላይክ ጀምሩ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ መወዳችሁ፣ ወደ ቪዲዮ እንግባ። ስማው ዳኘ የሰማም ይህ ወንድሜን ፎቶ አንተ ራስ ነው የነገር ዙሮበታል። በዚህ ደረጃ ወንድሜን ለማስገደል ፎቶውን ከዚህ ቀደም አውጥታል የዛረ ሰባቶ ዘጠኙ አዝናለሁ። ዛሬ የምትዋጣ አንተ ነው አውጣው እያልከው በእኔም ላይ ለመግደል በሌሎች ሰዎችም ላይ ደርሸበት አለሁ። በራሳችሁ ሰው ደረሱ። ወንድ ነኝ። አንተ አንድ ጫማ ስትራመድ እኔ አንድ ሚሊዮን ጫማ ቀድሜ የእናንተን ሁሉ ነገር አቃ አለቃቸው ትግሬ በልጦብህ። እኔን አማራውን ግን ካድከኝ። ስሙን አልነገርከኝ። ጆከር መሆኑን አልነገርከኝ። አንተም እኮ ላትሆን ትችላለህ። እንደ እውነቱ እስቲ ሞጣ ሌው እስኪ በአካል ብሎ አታለው ሊሆን ይችላል። ግን መልቀቅ የለብህም ነበር። ፎቶ እንዲህ ሲለቅ ሁሉ እንዴት እየታመጠው አላልከውም? እንዴት እኔን አልደወልክልኝም? በችግሩ ውስጥ ስላለ ነው ስለተዘፈክበት ነው። ስለዚህ በጣም እለቅማቸዋለሁ ነው። ከራሱ አፍ ነው የሰማሁት። ይዘልዛላ ሲንዘላዘል ነው በስልክ ለአውድ አድርጋ የምታሰማ ልጅቱ እኔን ለማናገር ስትል እሱን ሚዩት ታደረግና ሚዩት አድርግ ያለው ያተዋራለች። ስማው ትለኛለች። ዝግ የምንጠጣበት ቤት አልመቼ ብሎ በኋላ ግን ዳኘ ተረፈው። ዳኘ እንዴት አድርጎ ያተርፈኛል? ዳኘ ማ ይጫዋት ነበር፣ ባይዞ እኔ አሏሽ ዘፈን ይጫዋታል። ደስ ይላል። ታውቁታላችሁ። ሲያንጎራጉር ምናምን ይመስጠኛል። ግን ዛሬ ዳኘ የመጣሁብህ እንድታውቀው እንድታውቀው እኔ ማይም አይደለሁ። ሲያላግጥባችሁ የማታውቁ እኮ አማራ ነው። ካዲ ክደኛል ነው ምን አልፋታ። ከዚህ በኋላ ለዚህ ነው ከስምንት ወር በኋላ ለምን አመጣው ለዚህ ሴት ብትፈልጉ ነበር እናንተ። ዘመነ ሲነካ ቂጥ ምናምን እያልክል ተመጣ ቂጥ ከእናንተ በላይ የሚያድናልን ሴት አቅራቢ ነኝ ስትል ነበር ትናንትና ነው። ወረኛ፣ ብዙ እንዳታናገረኝ። ቂጣ አዳኝም አንተ አቡ ምትባል ኦሮሞ 16 ሚስት ያህል ሚስቶች የሉ ከስንቱ ጋር ነው የምትጋደም? ዘገዬ ገብረ ጻድቅ ፎቶ የለጠፍኩ ባይዞ እየሱ ነው እዚጋ። ገና ብዙ ብዙ ነው አለኝ መረጃ። ቴሌግራም ላይ ለቀዋል ታዩልህ። ከዚህ በኋላ አንድ ማስጠንቀቂያ ልስ አንድ እርምጃ ስትሄዱ፣ አንድ ሺህ እርምጃ እንደሚል አታቆሙኝም። እነዳኘ ዋለ እነዘመነ አታቆሙኝም። አሳያለሁ። ጉራ አይደለም፣ አታቆሙኝም። እኔን የሚያቆመኝ ሰው የለም። ማንም ሰው ሊያቆመኝ አይችልም። ከልጅቱ ከራሷ አትሰምቻለሁ ሰው አዘጋጅታችሁ ለማስወገድ እንዳሰባችሁ ይህን ታደርጋላችሁ ብዬ ግን አስቤ አላውቅም። ከራሱን የሰማሁት እኔ እንዳለው በመካከል ላይ ስልክ አያውቅም ይቀባጥራል። ዳኘ ነው የላከኝ ብሏል። ሰምቼዋለሁ በጆሮዬ አዝናለሁ። እኔ ደግሞ አሏሽ በወንድሜ ላይ ዛሬ የመጣው አዝኝብን። ዳኘ እንዴት እንዲት ያደርጋል? እስኪ አንድ ሁለት ሶስት ብዬ የአማራ ልጆች ነገርኩ እኔ አሏቸው። ጆከር ራሱ ወጥቶ የተናገሩ የተናገሩ ለምን ተከተለኝ ስሙን ለምን አልተዋወቅንም? ማንነቱን ለምን አልተገለጸልኝም? እንዴት ሊከተል እንችላለን? እንዴት ቪዲዮ ያዘ? ከዘጠኝ ወር በኋላ ለምን ለቀቀው? ዘመነን እንዳንነካው መያዣ ነበር ማለት ነው። የምታንቀሳቅሱ ወንድ ነህ፣ በያለህበት ሀገር ውስጥም ላስገባውና ትንሽ ልኮርኩ ነው። ደግሞ ተጣመራችሁ፣ መላ ጠፋው። ጋሽ ዘመዴ እንዴት ነህ? ጠና ይስጥልኝ። አብሮ ይስጥልን፣ አለው አክባሪ ነኝ። ገና አንዳንድ ያው አብሬ የተናገርኳቸው ነገሮች አሉ ጠቃሚ ናቸው እንጂ ጉድ አይደለም። ሰሞኑን ድራማውን እያየሁ ነው እኔ። ነገር ግን ያው እግዚአብሔር ያመጣው በትር ነው። የአማራ ትግል እንደ ሁልጊዜ እንደምናገረው ንጹ ነው። የአማራ ትግል የአማራ ትግል ቅዱስ ነው። የአማራ ትግል ማንም ማንም ድምፅ በሌለው ሰው ሆኖ የሚቆምለት የለም። ያው የምታውቀው ነው አደለም ደግሞ፣ የአማራ አክቲቪስቶች የምትለውን የምታየው በትርፍ ጊዜ የሚሰሩ ናቸው ፕሮግራም ይዘው ህብረት ኑሯቸው ፍቅር ኑሯቸው የሚሰሩ አይደሉም። እና ደግሞ የሚያላግጠው ይበዛል፣ ብዙ ነገር የሚለፉ እንዳሉ ሁሉ ማለት ነው። ነገር ግን ሰሞኑን የተፈጠረውን ነገር እያየው ነው። ራስን መከላከል መብት ነው። የተፈጠረውን ነገር ዲቴል አልገባበትም። ችግር የለም ለምን መሰለ እኔ ከአንተ ቅድም አንድ ነገር እያለሁ ምንም ይሁን ምንም እኔ እስከማየው ድረስ ብለው ይተናገር እኔ ለዚህ ህዝብ መጥፎ ሀሳቢ ከሆንኩ የአማራ ድም ይፈርዳል ታውቃለህ እኔ በአማራ ስም ገንዘብ ዘርፌ ከሆነ ወይም አጀንዳ ከሌላ ማንም ሰው እኔ አይለኝም እዚህ ጋር አምጥቶ ይህን ይህን የመሰለ አጀንዳ ተሰጥቶታል እኔ በእርግጥ እኔ ራሴን ጭፍን አድርጌ ስለምገባ እንጂ ፖለቲካ ውን በደምብ ዘርዝሬ ጠንቅቄ ማቅሰው ነኝ። ምን ይጎዳል አየር ላይ ዛሬ ላይ ምን ያስፈልጋል የሚለውን ወቅታዊ ጉዳይ ይዤ ነው የምንመጣው። ስለተናገርኩ ስለተሳደብኩኝ እንደ ብልግና የሚቆጥሩ ሰዎች አሉ። የራሴን ሰው ግን አከብራለሁ። ባለጌን ለባለጌ መልስ እሰጣለሁ። ሞጣ ጋር የተፈጠረውን ነገር እያየንን ሞጣን ለብዙ ዓመታት ያጨውስ ሰው ነው ገና እጀ ላገኘሁት ዱባይ ላይ ተገናኘን። በምፈልገው መንገድ ያስኬድኩት የፈለግኩትን ነገር ያስኩ። በቃ ዛሬ እያስለቀስኩት ነው። በቃ እኔ ከሁላችሁም ጥላቻ አይልኝ። ማንም ይሁን ማንም ለአማራ ጥሩ ነገር ከሰራ እኔ የማምንበት አስር ደቂቃ ስለ አማራ ጥሩ ነገር ከተናገረ አየር ላይ አቅም ኑሮት፣ አስር ደቂቃዋ እንጠቀምበታለሁ። ሲቀየስ ጥዬው ይሄዳለሁ። ለምን በራሴ ከዛ ያለፈ ነገር እኔ ሌላ አማራ በውስጥ ለእኔ ገንዘብ ክፍሉ ማንም ባለከማንም ጋር ግንኙነት የለኝም። ማንም ይሄ አጀንዳ ከሌን ተናገር በዚህ መልኩ የሚለኝ ሰው የለም። እኔ ትላንት በነበርኩበት ጊዜ ላይ ማንም እንደዚህ በጎጥ ተከፋፍሎ የለም ነበር። ለአመታት ያክል ኢትዮጵያ ገብቼ ስጠፋ ነው ነገሮች ሁሉ ብትንትናቸው የወጡ እንጂ፣ ሁሌም እኔ አስታራቂ ነኝ ግሩፕ ላይ ያስገብቼ በደንብ አማራው አንድ እንደሆን ስሰራ የነበርኩ ልጅ ነኝ።